የሰው ባል በሰዎች ታምሜ አደባባይ ልውጣ አልጠራጠርም በአንተማ ከመጣ ብላለች ሄርሜላ ዛሬ አብርሽ ስልኩ ላይ ነው ስልኩን እየነካካ ነው ታዩ በቃ አይፈልግሽም አይፈልግሽም እሱ እኮ አሁን ከሩታዬ ከሩታ ጋር ተታርቋል ላይፍን የሚፈልገው ከሩታ ጋር ማሳለፍ ነው ዛሬ ራሱ ቤተሰቦቹ ሰርፕራይዝ ተደራርገው አይተናል ስለዚህ ሄርሜላ ናት እንደዚህ ሙጭጭ እያለችበት አልፈለገም ከዋወጁ እንድስጥፍጥፋው ኮራ ቀብረርበል አብርሽ እንዴ

በጣም ገረመው እጅን አጣጥፊ ልቀመጥ፣ ክፉ ከመናገር የዛሬ ሰው መቼም ክፉ ተናግሮ ክፉ ያናግራል አለ። እሷናት እኮ እንደዚህ ግድ ስማዋለች። አይዞ አይዞ አብርሃም፣ እሷናት እንደዚህ ያደረገች ሄርሚላ ከህይወት የሚያወጣትን ያንጣለ እንዲህ እሱ ዛሬ ኮርቶባታል። የሌለ በቃ ኮርቷል። በቃ አይፈልግሽም። መጀመሪያ ሚስቱ ጋር ነው የሚፈልገው። የመጀመሪያ የብረት ድስት ግጣምና የመጀመሪያ ሚስት አትረሳም ተብሏል። ስለዚህ የመጀመሪያቷን ያቺ ፍራሽ ላይ ድክምክም ያለባትን ሚስቱ ነው የሚፈልገው። አንቺን አይፈልግሽም። በቃ ከይወቱ አይፈልግሽም። እንዴ ራቁትሽን ደግሞ ብትመጪ ምን ብትይ አይፈልግሽም። በቃ እንዴ! እስኪ ከኋላዋ ደግሞ እስፖንጅ እንደለበሰች ያስታውቃል። ለሁለት እኮ ክፍል ብሏል። በጣም ገራሚ ነው። ይሄውላችሁ ዛሬም በአዲስ ነገር